ዮሐንስ ወንጌል ምዕራፍ 20 ቁጥር 20 ጀምሮ እናነባለን። ወይም ደግሞ ከ19 ጀምሮ ላንብበላችሁና ያም ቀን እርሱ ከሳምንቱ ፊተኛው በመሸም ጊዜ ደቀ መዛሙርት ተሰብስበው በነበረበት አይሁድ ስለፈሩ ደጆች ተዘግተው ሳሉ ኢየሱስ መጣ፣ በመካከላቸውም ቆሞ ሰላም ለናንተ ይሁን አላቸው። ይህንንም ብሎ እጆቹንም ጎኑንም አሳያቸው። ደቀ መዛሙርቱን ጌታን ባዩ ጊዜ ደስ አላቸው። ኢየሱስም ዳግመኛ ሰላም ለእናንተ ይሁን። ሃሌሉያ። በምድር ላይ ቤትም ቦታ ብትሄዱ ሰላም ከሌለ ምንም ብትነግድ ብትሰራ ምንም ብታደርግ ሰላም ከሌለ መኖርህ ራሱ ትርጉም የለው። ጌታ ደግሞ ደግሞ ያላቸው ነገር ምንድን ነው? በሮች ተዘግተው ተጨንቀው እያለ በዚያ ውስጥ መጥተው ይይዙናል ብለው ኢየሱስ ለሞት አሳልፈው ሰጠው በመቃብር ውስጥ እያለ እነሱም ደጅ የተዘግቶባቸው እንደሱ ወስደው ይገሉናል፣ እንደሱ ወስደው እንዲህ ያደርጉናል እያለ ብዙ ሰዎች አላችሁ ድንገት እንዲሆን ኳንሱ ተቀርቶ ብዙ ብናስባቸው እንዲህ ይሆን የምትሉ ሰዎች፣ ዛሬ ይሄ ቃል ለእኔና ለእናንተ ነው። ሰላም ወደ ቤታችሁ በጌታ በኢየሱስ ስም ገብቷል። ማከ የመጀመሪያው ጌታ ያበሰረው ከትንሣኤ ሲነሳ በሮች ተዘግተዋል። ተቀርቅረው ግራ ገብቷቸው የሚጠባበቁት ሞታቸውን ነው። ማጃን ያለው ራዲያስ ስለዚህ ጌታ ያለው ነገር ምን ነው? መጀመሪያም ሰላም ለናንተ ይሆናል አለ። ሁለተኛም ጊዜ ደገመና ሰላም ለናንተ ውስጥ አለ። አንድ ነገር ነግራችኋለሁ። አእምሮን ሁሉ የሚያልፍ ገንዘብ የማይሰጥ ወርቅ የማይሰጥ ቤተሰብ የማይሰጥ የእግዚአብሔር ሰላም ዛሬ ወደ ልብ ዘልቆ ይገባል። ምንን የሚያልፍ አእምሮን፣ አስተሳሰብህን፣ የምታስበውን ነገር ታርጎ ወደ ልብ ይገባል አእምሮን ሁሉ የሚያልፍ ሰላም ልባችሁን እና ሀሳባችሁን በክርስቶስ ኢየሱስ ምን ይላል ይጠብቀዋ ይላል ምንም ሰላም በሌለበት አንተ ላይ ሰላም ይፈሳ አንዳንድ ጊዜ የሆነ በጣም የምታዩት ነገር አካላዊ የሆነ እንቅስቃሴ የሚታይ ነገር እዚህ ጋር የሆነ ነገር ሲፈጸም የማይሆን ነገር ሲደረግ አንተ በሰላም ትሞላለህ ለምንድነው ብለህ ካል የምታየው ሳይሆን ይሄኛው ነው መስማት ያለብህ የትኛው ነው ጴንጤ መስማት ያለበት ይሄኛው ነው ይሄኛው ነው ይሄኛው ነው መስማት ያለበት ስለዚህ እዚሁ ሰላም ገብቷል ዛሬ አንድ ነገር ነግራችኋለሁ የሰማችሁትና የተነገራችሁ ዜና ውሸት ነው። በቤታችሁ ሰላም ገብቷል። ማርቆስ ምዕራፍ አምስት ላይ ስትመለከቱ በጣም የሚገርመኝ ነገር እንደዚህ የሚል ነገር አለ። እሷ እች ደም የሚፈሳትን ሴት ሳገኛ በፊት ቁጥር 21 ላይ ኢየሱስም ደግሞ በታንኳይቱ ወደ ማዶ ከተሻገረ በኋላ ብዙ ሰዎች ወደ እርሱ ተሰብስበው በባህር አጠገብ ነበሩ። እያሪዮስ የተባለ ከምኩራብ አለቆች አንዱ መጣ፣ ባየውም ጊዜ በእግሩ ላይ ወደቀና ታናሽ ልጄ ልትሞት ቀርባለችና እንድትድን በሕይወት እንድትኖር መጥተህ እጅህን ጫንባት ብሎ አጥብቆ ለመነው። ከሱም ጋራ ሄደ። ብዙ ህዝብን ተከትሎ አጋፉትልና፣ በጣም የሚገርመው ነገር ቁጥር 35 ላይ ነውና፣ እርሱም ገና ሲናገር ከምኩራብ አለቃው ቤት ዘንድ የመጡ ልጆች፣ ልጅ ሞታለች፣ ስለምን መምህርን አሁን ታደክ ለ አሉት እባክ፣ ልጄ ለሞት ቀርባለች እና ልጄን ከሞት እንድታት። በበሽታ እየተሰቃየች ነው፣ ልትሞት ነው ብሎ ሲሉ እዞ እየሄደ ነው ወደ ቤቱ። እዞ እየሄዱ እያለ የማይሆን አነፍናፊ ወረኞች እየሮጡ መጡ። ዛሬ ነግረሃት ነው እነሱን አትሰማም። እግዚአብሔር ያለ ትዘማለ በጌታ በኢየሱስ ስም ጩሁና አሜን። ብለውሰድ ከምኩራብ አለቃው ቤት እያነፈነፉ የሆኑ ልጆች መጡና እንደዚህ አሉት። ያሉት ነገር ቁጥር 35 ላይ እንደዚህ የሚል ነው፣ እርሱ ገና ሲናገር ከምኩራብ አለቃ ቤት ዘንድ የመጡት ልጅ ሞታለች፣ ስለምን መምህርን አሁን ታደክመዋለህ? የጥያቄ መለከት ዝም ብለህ ነው የምትደክመው የምትባል አለ። ዝም ብለህ ነው የምትባል፣ ኢየሱስ ኢየሱስ ምንም የተባልክ የያዝኩት ዋናውን ነው የሚለኝ፣ ጭሆ አሜን ይበል እባክህ። ሰላም ያለው ቤት ነው እሱ ዘንድ ነው። ረሃሌሉያ፣ ረብት ያለው ማጋ ነው እሱ ጋር ነው። ሰላም የለም። ሰላም ያለው በኢየሱስ ነው። ጩውና አሜን በልባከ። በጣም የሚገርመው ነገር እንደዚህ ነው። ልጅቷ ሞታለች፣ በቃ ትድከም አይነት ነገር ነው። ኢየሱስ ግን የተናገሩትን ቃል አድምጦ፣ መስማትና ማድመጥ ይለያያል። ሰማ አድምጦ ለምኩራብ አለቃው እመን ብቻ እንጂ አትፍራ አለው። ሰው አንድን ነገር የሚቀበለው መጀመሪያ የሆነ ዓለም ለመቀበል ከፈለግ ማመን አለብን ሰላም በውስጥ የሚነክሰው በእግዚአብሔር ላይ ባለ እምነት ነው ያቺ ሴት አንድ ነገር ትገርመኛለች ማን የምትባል ያቺ የሱናማዊቷ ሴት ሁለተ ነገሥት ምዕራፍ አራት ቁጥር ስምንት አንድ ቀንም እንዲህ ሆነ ኤልሳዕ ወደ ሱናማ አለፈ በዚያም ታላቅ ሴት ነበረች እንጀራ ሊበላ ዘንድ የግድ አለችው በዚያም ባለፈ ቁጥር እንጀራ ሊበላ ወደዚያች ይገባ ነበረ ለባሏም ይህ በእኛ ዘንድ ሁልጊዜ የሚያልፍ ቅዱስ እግዚአብሔር ሰው እንደሆነ አውቃለሁ። ትንሽ ቤት በሰገነት ላይ እንስራ፣ በዚያም አልጋ፣ ጠረጴዛ፣ ወንበር፣ መቅረዝ እናኑርለት። ወደ ሲመጣ ወደዚያ ይገባል፣ አለችው። አንድ ቀንም ወደዚያ በመጣ ጊዜ ወደ ቤት ገብቶ በዚያ አረፈ። ሎሌውም ግያዝን፣ ይቺ ሱማናዊት ጥራት አለው። በጠራትም ጊዜ በፊቱ ቆመች። እርሷም እነሆኝ፣ ይህ ሁሉ ሐሳብ አሰብሽልኝ ይላል። በጌታ በኢየሱስ መልካም የሚያስቡ ሰዎች ከእግዚአብሔር ይቀበላሉ። አንድ አንድ ነገር አለ። ልቧ ላይ እምነት የሚባል ነገር አለ። ባልዋንም ጠርታ ወደ እግዚአብሔር ሰው በፍጥነት ደርሼ መለስ ዘንድ አንድ ሎሌና አንድ አያላክልኝ አለችው። እርሷም መባቻ ወይም ሰንበት ያይደለ ዛሬ ለምን ትሄድበታለሽ አለ። እርሷም ደህና ነው አለች። አያውንም አስጨና ሎሎንም ንዳ እኔ ሳላዝ አታዘግየኝ አለችው። ሬሳ ቤት አስቀምጣ ምንድን ነው አለች። ደህና ነው። ቤት ሬሳ አስቀምጦ ለባል አልተነገረም። ቤት ሬሳ አስቀምጦ ለሎሎ ያልተናገረች ቤት ሬሳው ላይ ዘግታበት፣ አንድ እምነት አለ፣ አንድ ሰው አለ፣ የሞተውን የሚያስነሳ ብላ ወይኔ፣ ዛሬ ሩጫ ጀመረች። አንተ በጌታ በኢየሱስ ስም ዛሬ ነግራችኋለሁ፣ የሞተ ነገራችሁ ህያው ይሆናል። ሰላም ወደ ቤታ ሄዱ አይ የእግዚአብሔር ሰው ጋር ድርሽ መጣል አራውን በባሽ አይደለ ምን እንደ በዚህ ጊዜ ኖ ሄዳለሁ በቃ ሄዳለሁ። ግን ልጁ ሞቷል አላለችም። ምክንያቱም መልካሙን ቀን ሊያይ የሚወድ ቢኖር አንደበቱን ከክፉ ተንፈሩንም ተንኮል ከመናገር ይከልክል። መልካም ቀን ማየት የሚፈልግ ሰው ያልሆነ ነገር አይናገርማ። አንድ ጴጥሮስ ምዕራፍ ሶስት ቁጥር አስር መልካም ንሷ ሞቷል አላለች። ደህና ነው ደህና ነው ማለት ወደ ትርጉሙ ሰላም ነው ማለት ነው። ዛሬ ነግራችኋለሁ ዶክተር በጣም የሚገርመኝ ነገር ሰዎች የሞተ ነገር ይዘው ሰላም ነው ይላሉ፣ ደህና ነው ይላሉ። ስለዚህ ሰውየው እዛ እየሄደ እያለ በጣም የሚገርመኝ ነገር ከገባ በኋላ እመን እንጂ አትፍራ። ልጅቷ ምን ብላለች? ተኝታለች። ግን ምን አትበል። ሶስት ነገር ልንገራችሁ? የመጀመሪያው ነገር ለምጽቡ ሰዎች፣ ሰይጣን ለሰው ልጅ የሚሰጠው ጭንቀትና ፍርሃት ነው። የሰይጣን መወጋ መሳሪያ ጭንቀትና ፍርሃት ነው። ይሰጠን ጭንቀትና ፍርሃት ሲመጣ ትላለህ። ያዝከውንም የእግዚአብሔርን ነገር ተ ብለህ ነው የምትጥለው። ትልቁን እግዚአብሔር የሰጠህን እምነት ብለህ ትጣዋለህ። ጭንቀትና ፍርሃት፣ ፍርሃት ደግሞ ከሰይጣን ነው። ጭንቀት ከእግዚአብሔር አይደለም። አትጨነቁ፣ የሚያስጨንቃችሁን ሁሉ በእርሱ ላይ ጣሉ ነው የሚለው። ጭንቀትና ፍርሃት ከዲያቢሎስ ነው። የሆነ ነገር ስትበጠበጡ ኖ ኖ አልሰማህም ማለት አለብን። ሁለተኛው ዓለም የምትል ምንድን ነው ብለህ ካልክ፣ የሆነ ነገር ከፈለክ ገንዘብ አምጣ ትላለች። ምንም ነገር የምትሸምተው በገንዘብ ነው። የዓለም ጉድ ደግሞ ይሄ ነው። ያለ ገንዘብ በቃ ዳሃነ ልትቀበል አትችልም ትላለች። መጽሐፍ ቅዱስ ሲናገር አንድ ድሃ ነበረ። ያችን ከተማ ንጉሡ አጠረባት። ያም ድሃ ሰው ጥበበኛ ነው ንግር በጥበቡ ወደና፣ የዛ ድሃ ጥበብ ግን ተናቀሽ፣ ቃሉም አልተሰማችም። ዓለም ገንዘብ ይፈልጋል። ይሄ ወንበር የተቀመጥክበት በእምነት ናጠራው ናጠራው ብለ ዱብ ብሎ አይነ ገሰ ብር ሰተ ነው። የእግዚአብሔር ዓለም ደግሞ አንድ ነገር ነው። የእግዚአብሔር ዓለም ደግሞ ምኑም ነገር የሚሰራው በእምነት ነው። የእግዚአብሔር ዓለም የዚህን ዓለም ዕውቀት ዜሮ ያደርገባል። አንተ የምታውቀው ፊደል አለ የተማርከው እውነት አለ እሱን ዜሮ ያደርግብህና የማይታየውን እንደሚታይ አድርገህ አመን ብለህ መቀበል ነው። ዛሬ እነግርሃለሁ፣ አምነ ከሆነ በሞተ ነገር ላይ እግዚአብሔር ሰላም ነው እያለ ነው አንተ የመጀመሪያው ነገር መበጥበጥ ጀምራችሁ ማለት የሰይጣን ጓደኛ እየሆናችሁ ነው። ስትረበሹ፣ ውስጣችሁ ሲረበሽ መረጃ እያመጣ ተመልከት፣ መረጃ እያመጣ እንዲህ ነው ብሎ ሲል አንተም ተቀብለ አው ፍርሃት እየጨመረብ ነው። ድንጋጤ እየጨመረብ ነው። ጭንቀት እየጨመረብ ነው። ከእግዚአብሔር ሀሳብ እያሸሸ ነው። አምልኮ ይወሰዳል። መርስ ዋው ጨምረ መጠጣት አትችልም። የጭንቀት መርስ፣ የፍርሃት መርስ ውስጣችሁ ከገባ ሰይጣን ከእግዚአብሔር ጋር እያለያያችሁ ነው። ስለዚህ ማምለክ አትችሉም። ሰው ይዘላል ይሆናል አንተ ታትርሃል። ሰው የሆነ ነገር ይሆናል። አንቺ ታትረሻል። ምክንያቱም አንተ ውስጥ የገባ ነገር አለ። ስለዚህ ጌታ ያለው ምንድነው? ልክ መጣና በሩ ተዘግቶ እያለ ሰላም ለዚህ ቤት ይሁን እያለ ገባ። በተዘጋ ነገር ዛሬ እግዚአብሔር ሰላም ብሎ ይገባልሃል። ሁለተኛው ጌታ የነገረን ነገር አለ። አንደኛው ሰላም ነው። እስኪ ሰላም የተጠብቆን የሚል ሰው ጩኸትና እልልታ እግዚአብሔር ያመጣል። ሰላም በእንጀራ አይመጣም። ሰላም በጠላ አይመጣም። ሰላም በአረቃ አይመጣም። ሰላም በመሳሪያ አይመጣም። ሰላም የሚመጣው የነገስታት ንጉስ የጌቶች ጌታ አልፋና ኦሜጋ ከነገድ ከቋንቋ ከወገን የዋጀ አንድ ያደረገ የእሱ ሰላም ዛሬ ቤታችሁ ይገባል። በሞተ ነገራችሁ ላይ ይገባል። በጠፋባችሁ ነገር ላይ ይገባል። ሰላማችሁ በገንዘብ አይገኝም። ይሄን ሰላም ተቀብዬ ወጣለሁ የሚል ጮኸ፣ አሜን ይበል። እኔ ዛሬ የምጠራላችሁ ሰው ልዩ ሰው ነው ዮሴፍ እንጠራለሁ ስራ የሰው ፈጣራ የበረከት ሰው እጠራለሁ። የሰላም ሰው እጠራለሁ ነው የዕረብት ሰው እጠራለሁ ነው በኢየሱስ ስም ወሰድኩኝ የሚል ጮኸ አሜን ይበል። ብዙ ሰዎች ሰላም ለማግኘት ጫት ይቅማሉ። ብዙ ሰዎች ሰላም ለማግኘት ወይን ይጠጣሉ፣ የሚያሰግር ነገር ይጠጣሉ፣ አልኮል ይጠጣሉ። ያ ግን ለተወሰነ ጊዜ ነው፣ ጠዋት ይነሳ ይጠፋል። በዘመን ሁሉ አይምሮን የሚያልፍ ልብን የሚቆጣጠር መንፈስን የሚቆጣጠር ሰማይና ምድርን የዘረጋ ያለና የነበረ ለዘላለም የሚኖር እርሱ እግዚአብሔር እንደዚህ ይልሃል፣ ልጄ ወይኔ ሰላምን እሰጥሃለሁ ይልሃል። ሰላም ያጣችሁ ሰላም ወደ ቤታችሁ ይገባል። ወሰድኩኝ የሚል ሰላም በሌለበት ምድር መንግስት ሊተኛ ይመስላል። መንግስት አይተኛም፣ አቅጣጫ እየቀየረ ይኖራል። እዚህ ነስሉት ሌላ ቦታ ይተኛል። ቤቱ መኝታ የለውም። እየፈራ ነው እየደነገጠ ነው የሚኖረው። ወይ እኔ መጡብኝ እያለ ነው የሚኖረው። አንድ ነገር ነግርሃለሁ። የነገስታት ንጉስ የጌቶች ጌታ አንተ ጋር ካለ ግን እግዚአብሔር ምስክሬ ነው፣ ሰላም በአንተ ቤት ይነግሳል። ሰላም ለኢትዮጵያ ያስፈልጋል። ሰላም ለአፍሪካ ያስፈልጋል። ሰላም ለአውሮፓዎች ያስፈልጋል። አሁን እየሆነ ያለው ነገር በጣም የሚያስጠላ ነገር ነው። የመጨረሻው ዘመን መሆን ሰው በመሳሪያ ያመነበት ሰው በተለያየ በተለልቅ በሀያላኖች ያመነበት አለቀ። ምድር ልትጠቀልል ነው። እኔ በደንብ ስማ ይሄንን ጉዳይ ሀያላኖችን ያዘጋጀ እግዚአብሔር ነው። ሊጠቀልል ከፈለገ ንካው መሳሪያውን ይለዋል። ምድርን ጠቀልላለሁ ብሎ ካለ ቁልፉ ያለው በእግዚአብሔር እግዚአብሔር ልብህን ከቆለፈ ይቆልፋል። ልብህ ካዘነደነ ምክንያቱም የፈርኦንን ልብ እግዚአብሔር ብሎ አደረገ ነው የሚለው ተገደለ። ዛሬ አንተ የፍጥረት አባት እያለ እኔ እሷ ያጠባኛል ነግሬሃለሁ። ነው የፍጥረት ባለቤት እግዚአብሔር ነው። ሰላምን የሚሰጥ እግዚአብሔር ነው። እረፍትን የሚሰጥ እግዚአብሔር ነው። ደስታን የሚሰጥ እግዚአብሔር ነው። እርሱ እግዚአብሔር ትልቅ ነው የሚል ጮኸ። አሜን ይበል። ያለና የሚኖር ከኔ ጋራ አለ። ሁለተኛው ነገር እፍ አለባቸውና መንፈስን ተቀበሉ አላቸው። ዮሐንስ ወንጌል ሀያ ሀያ ጀምረ ቶሎ ብላን ብብልኝ ይህንንም ብሎ እጆቹንም ጎኑንም አሳያቸው። ደቀ መዛሙርቱም ጌታን ባዩ ጊዜ ደስ አላቸው። ኢየሱስም ዳግመኛ ሰላም ለእናንተ ይሁን። ስንት ጊዜ ሰላም አለ? ኢየሱስም ዳግመኛ ሰላም ለእናንተ ይሁን አለ። አብ እንደ ላከኝ እኔ ደግሞ እልካቸዋለሁ። ሁለተኛው ነገር ሰላም አላቸውና ስለ ሰላም ነገራቸውና እልካቸዋለሁ አለ። የምልክበት መንገድ ግን ይለያል። እንዴት ነው የሚልክህ? ነው እልካቸዋለሁ አለ ከዛ ይህንንም ብሎ እፍ አለባቸውና መንፈስ ቅዱስን ተቀበሉ ና እሱ መጣና በተዘጋ ቤት ገባና ሰላም ለእናንተ ይሆናል። አብኔን እንደላከኝ እናንተ ምንላቸኋለሁ እልካቸኋለና፣ እፍ አለባቸውና መንፈስን ተቀበሉ ሳይሆን ተቀበሉ አላቸው። መንፈስ የት ነው የወረደው? ሐዋርያት ምዕራፍ ሁለት ሶስት ነገር ይሆላቸው፣ ይህን ነገር ጻፉልኝ። አንደኛ ምን አላቸው? ሰላም ለእናንተ ይሁን። እኛ የሰላም ሰው ነና፣ አንድ ነገር ልንገራችሁ፣ በደንብ ስሙ። በሰማርያ ሰዎች በሄዱ ጊዜ ምን ይሰበኩ ይላል ሸበኩ ሲሰብቁ ከተማዋ ላይ ምን ሆነ? ታላቅ ደስታ። ወይኔ የሆነ ሰው የሆነ ከተማ ሲገባ የሆነ የረብሽ ከተማ ሲገባ አይገሩ ላይ ኢየሱስ ጌታ ነው፣ ኢየሱስ ጌታ ነው፣ ኢየሱስ ጌታ ነው፣ ሲ ነው ሚመስለው። የሰላም ንጉሥ የሰላም ጌታ በገባበት በኢየሱስም ሰላም ይዞ ይሄዳል። አሁን እኔ እና እናንተ ምንድነን? የሰላም መልእክተኛ ነን። ሬባት አንተ አንድ ነገር፣ አንተ ራስን ካየው ማን እንደሆን ካወቅ፣ ሰዎች የሚሰጡት ሌቭል ሌላ ነው። አንተ ወደ እርሻ እንኳን ስትሄድ የሚያውቅህን ካለ አስር ያለው እንዳታውቀኝ በለዚ፣ ያንተ ላይ ያለው ሰላም እሱ ላይ ያለውን አውሬ ይዘዋል። መጽሐፍ ሲናገር ወንድሞች በህብረት ቢቀመጡ ነ መልካም ያማረም ነው። እግዚአብሔር በዚያ በረከትን ህይወትን እስከለዘላለም ለዘላለም አዟል። ከዚህ ውጪ ውሎህን ጠይቅ። የት እየዋልክ ነው? አንተ ሰላም የምታመጣ ረብሻ ነው የምታመጣ? ከማን ጋር እየዋልክ ምንም ሰላም አታመጣም። መተግን ግን እዚህ ስትካፈል የምትካፈለው መንባት ከአንተ ጋር ሰላም ይዞ ይወጣል። ዛሬ ወሰድኩት የሚል ጮ አሜን ብሎ ይውሰድ።